ሰላም ሰላም ውድ የአርሰናል ቤተሰቦች እንደምን አላችሁ። በአስረኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናል ወደ ተርፍ ሙር ስታዲየም ተጉዞ ከበርኒላይ ላይ ጋር የሚያደርገውን ጨዋታ እና ሌሎች ተዛማጅ መረጃዎች ልናጋራችሁ መጥተናል። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ዛሬ ማለትም ጥቅምት 22 2018 ዓ ም ከምሽቱ 12 ሰዓት ሲል በኢትዮጵያውያን አቆጣጠር በአስረኛ ሳምንት የእንግሊዝ ፕሪሚየር ሊግ መሪው አርሰናል ወደ ተርፍ ሞር ተጉዞ ስኮት ፓርከሩን በርንሌ ላይ የሚገጥም ይሆናል። ሁለቱ ቡድኖች ካሁን በፊት ለ115 ጊዜ የተገናኙ ሲሆን አርሰናል 57ቱን ጨዋታ ሲያሸንፍ፣ በርንሌ ላይ በአንጻሩ ደግሞ 34 ጨዋታዎችን አሸንፏል። የተቀሩትን 24 ጨዋታዎች ደግሞ ባቻ ውጤት የደመደሙ ናቸው። በአጠቃላይ ከዛሬው ጨዋታ በፊት ሁለቱም ቡድኖች የተለያየ አቋም አላቸው ማለት ይቻላል። በፕሪሚየር ሊጉ ካደረኳቸው ዘጠኝ ጨዋታዎች በቅርብ እንኳን ስንመለከት በርኒ ላይ በባክ ቱ ባክ ዊን አርጎ ነው የመጣ ሊድስ ዩናይትድንና ወልቨር ሃምፕተን ወንደረርስን አሸንፎ ነው የመጣው። አርሰናል በአንጻሩ ለተከታታይ ስድስት ጨዋታዎችን አሸንፎ አንድም ጎል ሳይቆጠርበት ነው ይህን ጨዋታ የሚያደርገው እና በዚህ መሰረት ብዙ ፑንዴቶች ወይም የጨዋታ ተንታኞች እንደሚል ከሆነ አርሰናል ይህን ጨዋታ በቀላል አሸንፎ ነጥቡን ወደ 25 ከፍ አድርጎ ከተከታዮቹ ያለውን የነጥብ ርቀት እስከሚጫወቱ ድረስ የሚያሰፋበት እድል ይፈጥራል ብለው ያምናሉ። በሌላ በኩል ደግሞ በርንሌ ላይ ሊቨርፑል ላይ እንደተጫወተው ከሆነ ለአርሴናል በጣም ፈታኝና አስቸጋሪ ቡድን ከመሆኑ አኳያ ነጥብ ያስጥለዋል የሚሉት ሰዎችም አልጠፉም። በቅርብ ጊዜያት ፕሪሚየር ሊጉ እያሳየን ካለው የአጨዋወት ዘይቤ ትንሽ ቡድን የሚባል ቡድን የለም በፕሪሚየር ሊጉ በጣም አስቸጋሪና በዛን ቀን ትኩረት ሰጥ የምትጫወት ካልሆነ አስቸጋሪ የሆነ ውጤት ልታስመዘግብ እንደምትችል ከእንግሊዝ ቡድኖች መመልከት ይቻላል። ከዛሬው ጨዋታ በፊት ሚኬል አርቴታ ስለ ቡድኑ አሳብ አስተያየታቸውን ሰጥተዋል። በተለይ ስለ ጉዳቶች፣ ማለትም በዛሬው ጨዋታ ተከላካዩ ዊልያም ሳሊባ ሊሰለፍም ላይሰለፍም ይችላል፣ ምናልባት በጣም አጠራጣሪ ላይ ነው በማለት ሀሳብ ሰጥተዋል። ሌላው የመስመር አጥቂው ጋብርኤል ማርቲኔሊ ከጨዋታው ውጭ መሆኑና ሌሎች በጉዳት ላይ ያሉ ተጫዋቾች እንደ ካይ ሀቨርዝ፣ ጋብርኤል ጀሱስ፣ ማርቲን ኦዲካርድ፣ ኑኔ ማዱኬ ልምምድ እንደጀመሩና የዛሬው ጨዋታ ሙሉ በሙሉ የሚያልፋቸው ሁኖ በቀጣይ ከኢንተርናሽናል ብሬክ በኋላ በሰሜን ለንደን ደርቢ ከቶተናም ጋር በሚያደርጉት ጨዋታ እንደሚደርሱ ባለ ሙሉ እምነት መሆኑን ገልጸዋል። በዚህም አክለው ምንም አይነት ምክንያት መደርደር አያስፈልግም፣ ያለንበትን ደረጃ በሚመጥን መልኩ ተጫዋቾችን ሊጫወቱና ነጥባችን በሚገባ እያሳደግን የጎል ልዩነትንም ደግሞ በማስፋት ሊጉን መምራት አለብን። ይህን እድል ለአንዴና ለመጨረሻ ጊዜ ሚስ ማድረግ የለብንም። ጉዳት ይኖራል፣ ግን ደግሞ ጉዳቶችን ሰበብ እያደረግን ማለቃቀስ አይጠበቅብንም በማለት ሐሳብ አስተያየታቸውንም ሰጥተዋል። ለተጋጣሚያቸው በርንሌ ላይም ደግሞ ከፍ ያለ ክብር ሰጥተዋል። በርንሌ ላይ ምናልባት አስራ ስድስተኛ ደረጃ መገኘቱ አይደለም ትንሽ ቡድን የሚያደርገው። በእንግሊዝ ፕሪምየር ሊግ እንደምናየው ከሆነ በየቀኑ የተለያዩ ቡድኖች ትልልቅ የሚባሉ ፕሮፋይል ያላቸውን የእንግሊዝ ፕሪምየር ቡድኖች እየጣሉ የመጡበት ሁኔታ አለ። ይህ እድል ደግሞ እኛ ላይ እንዳይደርስብን ትኩረት ሰጥና ተጠንቅቀ ልንጫወት ይገባል። ጨዋታውንም ደግሞ በአሸናፊነት ልንደመድም ይገባል። ይህ ትልቅ እድል ነው። ካሁን በፊት ያደረግናቸውን ትላልቅ ጨዋታዎች አሸንፈንም ውጤት ተጋርተንም ደግሞ የመጣንበት አዝማሚያ ጥሩ እድል ስለፈጠረልና ይህን ጨዋታ በቀላሉ ባይሆንም አሸንፈን ነጥባችን ከፍ ወደ ማድረግ ሁኔታ መድረስ አለብን በማለት ተናግረዋል። ሌላው ስኮት ፓርከር በርኒ ላዩ አሰልጣኝ ሀሳብ አስተያየታቸውን ሰጥተዋል። ስለ አርሴናል አርሰናል በጣም ቶፕ ቲም ነው የማይታመንና በትክክለኛ አሰልጣኝ እየሰለጠነ ያለ ደረጃውን በሚመጥን ሁኔታ የተቀመጠ ቡድን ነው። ሰዎች አርሰናል በሴት ፒስ ነው የሚያሸንፈው በማለት ሀሳብ አስተያየታቸውን ይሰጣሉ። ይህ ደግሞ ፎሊሽ ናሬቲቭ ነው ከእውነታ የራቀና ኳስን አለማርነቅ የሚፈልጉ ሰዎች ናቸው ይህ የሚሉት። ማለትም አርሰናል በሴት ፒስ ብቻ አይደለም ጎል እያስቆጠረ ያለው በተለይ ብራይተን ላይ እንደተጫወት ከሆነ በሴት ፒስ አይደለም ጎሎች የገቡ። ሲፈልግ በሴት ፒስ ያገባል፣ ሲፈልግ ደግሞ ፍሉዲቲ ባለው ጨዋታ ተጫውቶ ጎል ያስቆጥርበታል። ከዛ በላይ ደግሞ ጎሎች እንዳይቆጠሩበት የሚያደርግ በጣም ጠንቃቃ ቡድና የተጠናከረ የኋላ መስመር ያለው ቡድን ነው። ሲቀጥልም ተጫዋቾች አንድ አይነት ኢነርጂና ማይታመን ማይገም ወይም ስፕሪት ማሳየት አለባቸው። ቢያንስ አንድ ነጥብ የምናገኝበትን መንገድ መፈለግ አለብን በማለት ተናግረዋል። ከዛ ሲቀጥል ሌላ መረጃ ስንመለከት የአርሰናሉ ባለሀብት ስታንክሮኬ ለሚካኤል አርቴታ ለጥር የዝውውር መስኮት 100 ሚሊዮን ፓውንድ መድቦለታል። በዚህም ገንዘብ የበርንመውዙን አንቶኒዮ ሲሜኖን፣ የፖርቶውን አጥቂ ሳሞ አጓን እና ኬናን የልድዝን ደሞ በሁለት አማራጭ ማለትም ወይ ቀጥታ ገንዘቡን በመክረም ወይም 50 ሚሊዮን ፓውንድ ሲደመር ጋብርኤል ጀሱስን ሰጥቶ ለማምጣት ይፈልጋሉ። ምክንያቱም አርቴታ እንዳለው ተጫዋቾች በዚህ ሰዓት ጉዳት እያጋጠማቸው ነው። ይህን እድል ደግሞ ለአንዴና ለመጨረሻ ጊዜ ማጣት ስለሌለብን ሞር የማጥቃት አቅም ያላቸውን ተጫዋቾች መግዛት እንዳለባቸው ነው የሚያመላክቱት። በዚህ ሁኔታ አርሰናል 100 ሚሊዮን ፓውንድ ካገኘ የተጠቀሱትን ተጫዋቾች ቢገዛ ምን እንደሚፈጠር መገመት አያዳግትም። በተለይ የበርንማውዙ አንቶኒ ሲሜኒዮ ወይም ደግሞ የኢቨንትሱ ኬናን ኤልድዝ በጣም ላጥቂ ትልቅ አማራጭ ይዘው ይመጣሉ የሚል ግምታለን። በሌላ በኩል ቪክተር የኮሬሽ አዲስ ሪከርድ ተጋርቷል ወይም ከፍ ያለ ሪከርድን በአርሴናል ቤት አመቷል። ይሄ ደግሞ ሪከርድ በጨዋታ በጎል ምናምንም አደለም። እንደገመታችሁት ምናልባት አጫወት ስታይል ልታስቡ ትችላላችሁ፣ ወይም ደግሞ አሴስ አትሪክም ልትጠብቁ ትችላላችሁ። ከነዚህ ውጭ ነው። የማሊያ ሽያጩ ከቀድሞ ተጫዋቾች በላይ ብዙ የማሊያ ሽያጭን ሪከርድ በመስበር ቁጥር አንድ በመሆን ለአርሴናል ትልቅ የማሊያ ሽያጭን እድል እንደፈጠረ ፉትቦል ለንደን ዘግቧል። የዛሬውን ጨዋታ ግምታዊ አሰላለፍ ስንመለከት በግብ ጠባቂ በኩል ዴቪድ ራያ፣ በቀኝ ፉልባክ ያው እንደተለመደው ዩሪያን ተንበር፣ በመሀል ተከላካይ ደግሞ ሞስኬራና ጋብርኤል ማጋሌሽ የሚጣመሩ ሲሆን በግራ ፉልባክ ደግሞ ሪካርዶ ካላፒዮሪ ይሰለፋል። በመሀል ሜዳ ደግሞ ራይስ ዙቢሜንዴና ኤቨሬጅ ኤዘን የሚያሰልፍ ይሆናል። በማርቲኔሊ ቦታ ትሮሳርድን፣ በቀኝ በኩል ደግሞ ቡካዩ ሳካን ያው እንደተለመደው የመሀል አጥቂው ደግሞ ቪክተር ጌኬረሽ ይሆናል ተብሎ ይጠበቃል። በዚህም ጨዋታ ሶስተኛ ማሊያቸውን አድርገው ይገባሉ ተብሏል። ማለትም ይህ ነጩ ማሊያ ማለት ነው። ከሜዳ ውጭ የሚለበሰውን ነጩ ማሊያ አድርገው እንደሚገቡ ፉትቦል ለንደን ዘግቧል።